የአቤል እናት እንግዲህ ከአቤል ጋር ተገናኝተው እንግዲህ ስለ ድርጅቱ ማለት ነው እንግዲህ እውነታውን ተናግረዋል ማለት ነው። ከልዑል ጋር በነበራቸው ቆይታ ግን ለማዳመጥም፣ ለማስረዳትም እንትን አልነበሩም፣ ፍቃደኛ አልነበሩም። በጣም ተበሳይተው ነበር። ስሜታዊ ሁነው ነበር። ይሄ የጠላት ወሬ ነው፣ ምቀኝነት ነው እያሉ ነበር። እንግዲህ ተቆጥተው ረግጠው ጥለው የሄዱት ማለት ነው። እንግዲህ ከአቤል ጋር በነበራቸው ቆይታ እንግዲህ ምንድን ነው ያሉት? ድርጅቱ፣ አዎ የኔ ነው በእኔ ስም ነው ያለው። ሙሉ ውክልና ደግሞ የወሰደው ወንድሜ የሚስቱ ወንድም ነው ያሉት። እንግዲህ ያው የተያዘውም ሰውዬ እንዳለው እኔ የአቶ መኮንን የሚስቱ ወንድም ነኝ ብሎ እንደተናገረው ያው እሳቸውም እንደዛ ነው ያሉት ማለት ነው። እና እንግዲህ ወንድሜ ነው ውጭ ሀገር ነው ያለው፣ ቦታ ልገዛልሽ እፈልጋለሁ አለኝ። እኔም ደስ ብሎኝ እሻልኩት። ከዛ ቦታ የተባለው ድርጅት ሆነ ድርጅት ነው አለኝ። እሻልኩኝ ሄጅ ጎበኘሁት፣ አየሁት። በበጎ አድራጎት ሰዎችን የተቸገሩትን የሚረዳ ነው። እኔም እሺ ብዬ ደስ ብሎ የተቀበልኩኝ። ስሙም በእኔ ሆነ፣ ሙሉ ውክልናውን ደግሞ በሚስት ወንድም ሆነ። እኔ በሚያስፈልግ ሰዓት እየሄድኩኝ እፈርማለሁ። ምርቃን ባላቸው ሰዓት ደግሞ ህጄ አስመርቃቸዋለሁ። ይገኛሉ። በምርቃኑ ሰዓት ሲሄድ ደግሞ እየተመገቡ እየበሉ እየጠጡ ነው እማገኛቸው። ከዛ ውጭ ሌላ ምንም እማቁ ነገር የለም። የሰማሁትም ያየሁትም ነገር የለም ነበር እንግዲህ ያሉት ማለት ነው። እንግዲህ እኒህ እናት ይመስለኛል፣ ያው ከላይ ከላይ ለማስመሰል በበጎ አድራጎት ስም እንትን እያሉ ለሳቸው ከላይ ከላይ እያሳዩ፣ ውስጡን ግን እኒህ እናት የሚያውቁት ነገር የለም ምን እንደሚደረግ፣ ምን እንደሚካሄድ፣ ምን እንደሚሰራ ማለት ነው እንግዲህ የገዛ ወንድማቸው ችግር ላይ ጥሏቸዋል ማለት ነው በጣም ያሳዝናል በጣም ማለት ነው እንግዲህ በሀገራችን በባህላችን በእምነታችንም የሌለ አስጠያፊ ድርጊት ነው በዛ በድርጅት ውስጥ እየተካሄደ ያለው እንግዲህ ይህ ወንድም የተባለው ሰውዬ በጣም ባለጌ ነው አቤልን እስከ ማሳሰር እስከ ማስገደል እንትን ያለው እሱ ነው ማለት ነው። ለዚ ሁሉ ውጥንቅጥ ለራሄል መሞት ይሄ ሰውዬ ነው ማለት ነው። ይሄ እንግሊዝ ሀገር የተቀመጠው ይሄ አቤል አጎት ማለት ነው። በጣም ያሳዝናል። ይሄ ምር ነው የምላችሁ። እኔ በጣም ያዘንኩት በአቤል ነው። በጣም ነው ያሳዘነኝ በጣም ማለት ነው፣ በገዛ ቤተሰቦቹ። እስከ መታሰር እስከ መገደል ነበር እንግዲህ እነ ብሩኬ ፈጥነው ባይደርሱለት ኑሮ ሞቶ ነበረ አሁን ላይ በህይወትም አይገኝም ነበረ እኒህ እናት በገዛ ወንድማቸው ልጃቸውንም አጥተው ነበረ አላወቁም እንጂ አሁን ላይ የገባቸው አይመስለኝም የምር ምንም የተረዱ አይመስለኝም አሁንም እሳቸው ያድርጅት ጥሩ ነገር እየሰራ እንደሆነ ነው የሚያውቁት። ሌላ ነገር የሰሙትም ያዩትም ነገር እንደሌለ ነው እንግዲህ ሲናገሩ የነበረው። አሰላሙ አሌይኩም ወራህመቱላህ ወበረከቱ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የቻናሌ ተመልካቾች የቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እናንተም በያላችሁበት ሰላማችሁ ብዝዝ ተረፍፍ ይበል። ከመጥፎ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡኑ አበረታቱ ማለት ነው እና እንግዲህ ዛሬም የመጣሁት አቤል ጉዳይ ነው ማለት ነው። እኔ የምር ነው የምላችሁ ወላሂ፣ በጣም ነው ያዘንኩት፣ በጣም ነው ልብ የተሰበረው በአቤል ማለት ነው። በጣም ነው ያሳዘነኝ ይህ ሁሉ ነገር ሲፈጸምበት በገዛ ቤተሰቡ በገዛ አጎቱ ማለት ነው። ክህደት ነው የተፈጸመበት፣ የምር መቼም ቢሆን የማይረሳ ማለት ነው። ይህ አጎት የተባለው ሰውዬ ለእህቱ ለራሱ በጣም መጥፎ ነው ማለት ለእህቱ ቢያስብና ቢያዝን ኑሮ መቼም ይሄ ነገር በዚህ ድርጅት ውስጥ እየተካሄደ እየተሰራ ያለው ነገር ትክክል እንዳላደለ ያውቃል። ግን እያወቀ እህቱን ችግር ውስጥ ነው የጣላቸው፣ እማይወጡበት ነገር ውስጥ ነው ያስገባቸው። ይሄ ሰውዬ ማለት ነው የምር ተይዞ ተገቢውን ቅጣት ማገኘት አለበት። መጠየቅም ካለበት ደግሞ ይሄ ሰውዬ ነው። ምክንያቱም እኒህናት ትልቅ ሰው ናቸው። እኔ እውነቴን ነው፣ አይፈረድባቸውም። እንግዲህ ሀቤልም ከአጎቱ ጋር ተጣልቶ ስለነበረ ቦታ ሊገዛልኝ ነው እንደዚህ እንደዚህ ነው ብዬ ሳማክርህ ስለሱ አታንሽብኝ። በቃ እኔ ለስለሱ እንድታነሽብኝ እንድታወርኝ አልፈልግም ብለት አልከኝ። ለሱም እንደዚህ ስለው ቢያንስ አቤል ይሄን ነገር ማወቅ አለበት ከኔ ጋር እንትን ማለት አለበት ምናምን ስለው፣ አይቻልም ስለሱ ምንም ነገር እንድትይኝ አልፈልግም ይለኛል። እኔ ምን ላልክ ታዲያ ከዛ በቃ የእናቴ ልጅ ወንድሜ ነው ያለኝን ሰምቼ እኔም ደግሞ ደስ ብሎኝ፣ ምክንያቱም በስሜ ድርጅት ከፈተልኝ። እዛ ድርጅት የሚካሄደው የሚሰራው በጎ አድራጎት ነው፣ የተቸገሩትን ማብላት ማጠጣት ነው። ያ ደግሞ ለእኔ ደስ አለኝና፣ እኔም ደግሞ ያንን ድርጅት በስሜ አርጌ ሙሉ ውክልናውን ለወንድሙ ለሚስቱ ወንድም ተሰጠ። እሱንም ደግሞ አንቺ ከወዳ ከወዲህ እያልሽ እንዳትንገላች ብዬ ለሱ ሙሉ ውክልናውን ሰጥቼዋለሁ። አንቺ በሚያስፈልግ ሰዓት እየሄድሽ ፈርሚ፣ የሚፈርመውን ፈርሚ። እንደዚህ በሚመረቁ ሰዓት ደግሞ እየሄድሽ አስመርቂያለኝ። በቃ ምርቃን ባላቸው ሰዓት ልጆቹ በሚመረቁ ሰዓት እሄዳለሁ፣ አስመርቃቸዋለሁ ነው ያሉት እንግዲህ እዛ ጋር የሚፈረም ካለ እፈርማለሁ። እኔ ጠለቅ ብዬ እውቀቱም ያን ያህል ስላላድለው የምችለውን አነባለሁ፣ ማልችለውን ደግሞ እሱ እያነበበልኝ እፈርማለው አለሁ ነው ያሉት። እንግዲህ ማለት ነው እኔ በእኒህናትም ለራሱ ለመፍረድ ይከብዳል። ምር ነው ምላችሁ። እንደገና ደግሞ ገንዘብ ይልክላቸዋል፣ ልብሳቸውን እንዲለብሱ የአመት ቀለባ ሲቤዛ እንዳያሟሉ ምናምን ይረዳቸዋል። ይህን ይህንን አዩና እሳቸውም ደግሞ ወንድማቸው በቅን ልብ ያዘነላቸው ያሰበላቸው ነው መሰላቸው። እንደዚያ አይነት ችግር ውስጥ ያስገባቸዋል መሰላቸውም። እኔ እንደሚመስለኝ ማለት ነው። ይህን ይህንን ሲያደርግላቸው እሳቸው እንግዲህ የእናታቸው ልጅ ወንድማቸው ነው እንግዲህ። መቼም ወንድማችሁን የማታምኑበት ነገር አንድም ነገር አይኖራቸውም። እንደዚህ ውጭ ሀገር ተቀምጦ እህቴ ብሎ ከደገፋችሁ ከረዳችሁ ደስ ነው የሚለው ማንኛውም ሰው ቢሆን ማለት ነው። እኒህ እናትም እንግዲህ ወንድማቸው ነው ሲረዳቸው በ አዝኖላቸው በመልካምነት ያደረገላቸው መሰላቸው። ድርጅቱንም ደግሞ በእሳቸው ስም ሲያደርግ በቃ ድርጅት ከፈተልኝ ከችግር ወጣሁ አለፈልኝ ብዬ ነው እንጂ ደስ ያለኝ። ሌላ ነገር ምን ይሆን? ምን እማቀው ነገር የለም። እኔ እማቀው እዛ ጋ ሲበሉ ሲጠጡ ነው እምደርሰው በበጎ ነገር ሲሰራ ነው እማቀው። ሌላ ነገር ምን ይሰራ ምን ይሰራ፣ እማቀው ነገር የለም። አልሰማውም፣ አላየሁም። ይህንንም ደግሞ ከፈለጋችሁ ውሰዱኝ ህግ ቦታ። እኔ ለመንግስት እነግረዋለው እነግራለሁ ነው ያሉት። በቃ እኔ እማቀው ነገር እዚያ ቦታ ላይ ምንም ማቀው ነገር የለም። ፈርም ይሉኛ እንፈርማለሁ። በምርቃናቸው ሰዓት እሄዳለሁ አስመርቃለሁ እንግዲህ ጠለቅ ብለው ውስጡም ቢያውቁ ኑሮ እንድዛ አይነት ነገር ውስጥ አይገቡም ነበረ። አይገቡም ነበረ ቢያውቁ ማለት ነው። እና የምር ለዚሁ ሁሉ ጣጣ፣ ለዚሁ ሁሉ ችግር መፍጠር ይሄ ኑሮውን እንግሊዝ ሀገር አስቀምጦ ለነዚህ ቤተሰብ መጥፎ ነገር ነው የጣለባቸው ማለት ነው ችግር ውስጥ ነው ያስገባቸው። እኒህ እናት በዚህ እድሜያቸው በመጧሪያቸው እንግዲህ እስር ቤት ሲገቡ የምር በጣም ያማል፣ በጣም ነው ልብ የሚሰብረው። እንግዲህ ያችን ራሄልን ገለው አቤል ቤት አስገብተው አስክሬኗን አቤል እንደገደላት አድርገው እነዛም በሰራተኝነትም በዘበኝነትም የገቡት ሰዎች አቤል ነው የገደላት ብለው መስክረው ከዛም በኋላ እንግዲህ ጠፉ ማለት ነው። አሁን እየተፈለጉ ነው፣ አልተያዙም። አበበም ሆነ ያቺ ሊያ ምትባል ማለት ነው የሚወጣው መረጃ ሁሉ የሚገኘው መረጃ ሁሉ አቤል እንዳልገደላት የገደሏት ሰዎች ደግሞ ይህንን ወንጀል የፈጸሙ ሰዎች ደግሞ አንድ ባንድ እንዴት እንዳደረጉ እንዴት እንደፈጸሙ እንዴት እንደሰሩ አንድ ባንድ እየተያዙ እየተናገሩ ነው እየተናዘዙ ነው ማለት ነው። ለህግም እየቀረቡ ነው። ግን የዚህን የድርጅት ባለቤት ማን እንደሆነ ለማግኘት እየለፉ እየጣሩ በነበረበት ሰዓት እንግዲህ እዛ ጋር የተገኘው የአቤል እናት ፎቶ፣ ፊርማ፣ ስም አስቡት እንግዲህ ዙሮ ዙሮ እነሱ ጋር መጣ ነገሩ ማለት ነው። እና ብቻ ግን በጣም ከባድ ነው ባቤል ላይ እየደረሰ ያለው ነገር። የምር በጣም ጎበዝ ነው ማለት ነገሮችን ተቋቁሞ ነው ያለው ማለት ነው እንጂ እየደረሰበት ያለው ነገር ቀላል የሚባል ነገር አይደለም። ራሱን ነፃ ለማውጣት እንግዲህ ብሎም የራሄልን ገዳይ ለመያዝ ደከመ የሰለቸ ሳይል ጓደኞችም እነ ልዑል እነ ብሩኪ እንግዲህ ሀቤልን ነፃ ለማውጣት ሁሉም በየፊናው እየለፉ ነው እየደከሙ ነው። ወንጀለኞችንም እያያዙ እንግዲህ እነዚያም የሚያዙት ወንጀለኞች ሲጠየቁ በዛ ድርጅት ውስጥ የሚሰራውን የሚደረገውን የሚፈጸመውን አንድ ባንድ እየተናገሩ ለህግ እየቀረቡ በራሄልም ግድያ ላይ ደግሞ የአቤል እጅ እንደሌለበት የሚያሳዩ መረጃዎች እየወጡ ነበር። እንግዲህ ያሉት ማለት ነው። እንግዲህ በዋናነት ደግሞ የዚህ ድርጅት ባለቤት ማን ነው ብለው በሚያጣሩበት ሰዓት እንግዲህ አስቡት አቤልን እስከ ማሳሰር አቤልን እስከ ማስገደል እንትን ሲል የነበረው ድርጅት የገዛ የአቤል የእናቱ ድርጅት ነው ሲባል ሆኖ ሲገኝ አስባችሁታል። የምር በጣም ይከብዳል። እንኳን አቤልና ለልዑልም አስደንግጦታል። ማመን ያቃተው እኔ ህልም ህልም ነኝ መሰለኝ የምር ነው ምላችሁ እንግዲህ እናቱም እኔ በበጎ አድራጎት ነው የማቀው። እውነት ይሄ እናንተ የምትሉት እንትን ከሆነ ህግ ይጠይቀኝ፣ ህግ ያቅርበኝ፣ እናገራለሁ። ያንተ ይኸው ገለሃል ተብለህ እውነቱ ወጣ አይደለህ? የኔም እውነት ይወጣል ነበር እንግዲህ ሲሉ የነበረው አቤልም ታዲያ እኔኮ ማስረጃ መረጃም አልተገኘብኝም ያንቺ ኮ በጣም አስጠያፊ ቆሻሻ ድርጊት ሲፈጽም የነበረ ድርጅት ባለቤት ሆነሽ ነው የተገኘሹ። መረጃም ማስረጃም ተገይቶል ተገይቷል አንቺ ላይ። ይሄ ደግሞ በዚህ እድሜሽ አንቺን እስር ቤት የሚያስሟቅቅ ነው። እንደዚህ ሆኖ ደግሞ ማየቴ ኒለኒ ከባድ ነው አንች እስር ቤት ገብተሽ ማየቴ ነበረ ሲላቸው የነበረው። እሳቸውም እንግዲህ እኔ ጨው አይደለሁም አልሟሟም፣ የእኔም ሀቅ ይወጣል፣ ችግር የለውም ልታሰር። እውነት ይሄ ነገር እውነት ከሆነ ወንድሜም ሀያ አራት ሰዓት ባልሞላ እንዲመጣ አድርገዋለሁ። ነበረ እንግዲህ ሲሉ የነበረው ማለት ነው። እና ብቻ በጣም ከባድ ነው የምር ኑሮውን እንግሊዝ ሀገር አድርጎ የገዛ እህቱን እንደዛ አይነት ችግር ውስጥ ማስገባት ማለት ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? የምር እንደዛ አይነት ወንድም አለ ከማለት የለኝም ማለት ይሻላል። በእህቱ ላይ እንደዛ አይነት ነገር የሚያደርግ ይሄ ድርጅት ውስጥ የሚደረገውን የሚሰራውን በዋናነት ባለቤት ነው። እዛ ጋር ሁሉን ነገር ያውቃል። በህግም እንደሚያስጠይቅ ያውቃል። ወንጀል እንደሆነ እያወቀ ነው ይህንን ነገር እያሰራ ያለው። እንዴት እንደዛ አይነት ነገር ውስጥ እህቱን ያስገባል? በዚህ እድሜያቸው እሳቸው በመጦሪያቸው እንደዛ አይነት ችግር ውስጥ አስገብቶ እሳቸውን እስር ቤት እንትን እንዲሉ ማድረግ ለምን አስፈለገ? ከአቤልም ጋር ቢጣላ የእህቱ ልጅ ነው፣ አጎት ነው አይደል እንዴ? አቤልንም እስከ ማስገደል እስከ ማሳሰር ያን ሁሉ ነገር እስከ ማድረግ ምን አደረሰው? ምን አይነት ጭካኔ ነው? ምን አይነት አውሬነት ነው? ይህም በጣም ያሳዝናል። በጣም ማለት ነው። ሰው እንዴት በዚህ ልክ ጨካኝ ይሆናል? እንግዲህ በዱካሾን በኩል ጌታቸው የሚባለውን ሰውዬ ለመያዝ በጌታቸው ቤት እንግዲህ የተገኘ መረጃ አለ። እሱም እንግዲህ ምንድነው የልዑልና የአቤል ፎቶ ፎቷቸው ማለት ነው። እንግዲህ ጌታቸው ይገኛን ወደ ተባለበት ወደ መኖሪያ ቤቱ ሲሄዱ በዛ ቤት ውስጥ አንድ ሰው ተይዟል። ጌታቸው ይሁን ሌላ ሲሆን የታወቀ ነገር የለም ግን ደግሞ የልዑልና የአቤል ፎቶ እዛ ቤት ተገኝቷል ማለት ነው። ይህ ማለት አሁንም እነሱን ለማስገደል እንትን እያሉ